አቤት ፍቅራችሁ ይለያል። የምር ማን ነው ደስ ያላችሁ? ሩታና አብርሽ ዛሬ በቲክቶክ ቀወጡት። ብቻ ይገልጹም የምር በጣም ደስ ያለ ትለያላችሁ ሁሌ እንደዚህ በፍቅር ስትመጡ በፈገግታ ስትመጡ፣ ብዙዎቹ በእናንተ ፍቅርና በእናንተ ደስታ የሚደሰቱ ብዙዎች አሉ። እውነት በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። የኔ የኔ ሁንቆች የኔ ልዮች ብያችኋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ዳና ናቸው የእኔ ዳና ነኝ። እግዚአብሔር ይመስገን ብያለሁ እሑድ ቤተሰቦቼ፣ በጣም ደስ ብሎኛ እውነት ለመናገር እንግዲህ እንደምታዩት አብርሽ እና ሩታ በቲክቶክ ቀወጡት ዛሬ። በጣም ነው ደስ የሚሉ ማለት ነው እንደዚህ የሆናቸው ስትመጡ፣ የኛም እኮ በጣም ነው ደስ የምለን እውነት ለመናገር ማለት ነው እና ያለውን የስራ ስትሰሩ፣ ብዙዎቹ በእናንተ ያዘኑ አሉ። በጣም ብዙ ብዙ ብዙ ማለት ነው ያልተጎዱ ልጆች አሉ በጣም ያልተጎዱ ሰው የለም። በእናንተ ፍቅር እና በእናንተ ስራ ማለት ነው እና ስለሚወዱ ነው ልጆቹ በእናንተ ምክንያት ብዙ ነገር እየተባሉ በእውነት እንደዚህ ሆናችሁ በፍቅር ስትመጡ ብዙዎቹ በእናንተ ምክንያት ይደሰታል። እውነት ለመናገር በጣም እኔ ደስ ያለኝ ማነው እንደኔ ደስ ያላቸው? እስኪ ደስ ያላቸው ብቻ በላይክ አሳዩኝ ማለት ፈልጋለሁ። ቤተሰብ በጣም እኔ ደስ ያለኝ እንደዚህ ነው። እኛ በቃ ሁሌ ከእናንተ የምንጠብቅ ማለት ነው። እንደዚህ ሆናችሁ ባብቻችሁ እንደዚህ ስትመጡ ፈታ ዘና ስታደርጉ እኛም ደግሞ በእናንተ ምክንያት ደስተኛ እንሆናለን ማለት ነው። እና በጣም ነው ደስ አለኝ። እውነት ለመናገር ቤተሰብ ዋዋዋው እያለው አቤት ፍቅር። እውነት ፈጣሪ ፍቅራችሁን እስከመጨረሻ ያድርግላችሁ። ትዳራችሁ እየተባረክ እየተቀደስ ትዳር ያድርግላችሁ። በእውነት ያው ዱባይ ያላችሁ እንግዲህ ተዘጋጁ ለማለት ፈልጋለሁ። ዛሬ ስንት ቀን? ስድስት ቀን፣ ሰባት ቀን ነው የሚቀራቸው እንግዲህ። ተዘጋጁ ዱባይ ያላችሁ መዳማችሁን አስፈቅዳችሁ ለመሄድ ተዘጋጁ ለማለት ፈልጋለሁ። እውነት ለመናገር የዛሬ ይለያል ትላላችሁ ቤተሰብ። አብርሽና ሩታ ይመቻችሁ። የምር እንደዚህ ሁሌ ደስተኛ ሆናችሁ ኑልን ማለት ነው። እኛም በእናንተ ምክንያት ደስተኛ እንውላለን ማለት ነው። እንግዲህ ዛሬ ወይም በዩቱባችሁ ይመጣሉ ብለን እናስባለን። ዋው ነው ብያለሁ። የእኔ ውቦች፣ የእኔ ልዩዎች ብያቸዋለሁ።